ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና ልብ አንጠልጣይ በሆነው በምሳሌ ድራማ በክፍል 73 ተከስተናል ማለት ነው። በባለፈው ክፍል እንደሚታወቀው እንግዲህ ልውላን የምትፈልግ ከሆነ አሁን እንግዲህ ቅድስትንና ምሳሌ ይህው ባጠገባችን አለፉ፣ ና እነሱን ያዛቸውና ልውላ ያለችበትን ቦታ ሊጠቆሙን ይችላሉ በማለት ጃዝ ጃዝ እያለች እንግዲህ ነገርንና ችግርን እያቀጣጠለች ያለችው ማህሌት ለዝና ተጠቁመዋለች። ዝናና ማህሌትም እንግዲህ ተያይዘው ምሳሌና ቅድስት ያሉበትን ቦታ እንግዲህ በመከታተል ሲሄዱ እንግዲህ ቅድስት አጠገባችን እንዳደርሱ፣ እጮሃለሁኝ፣ ለፖሊስ ነው የምደውለው፣ እዛው አርፋችሁ ተቀመጡ፣ እንዳትጠጉን እያለች እንግዲህ ስታስፈራራቸውም እነሱም እንግዲህ ቀስ ብለው ሁኔታዋን ቅድስትን እየተመለከቷት ነበር። እንግዲህ ከየት ምጣ ከየት ሳይታወቅ በመሐላቸው በቅድስትና በእነዝና መካከል እንግዲህ የብሩክ ወንድም ነው ተብሎ እንግዲህ ተከስቷል ማለት ነው። የብሩክ ወንድምም እንግዲህ ምሳሌን እቅፍ አድርጎ ምሳሌም እንግዲህ የብሩክ ወንድምን ስታየው ወይንም አጎቷን ከቅድስት በስተጀርባ ሆና እንግዲህ እነዝናንና ማህሌትን ፈርታ ምን ሊያደርጉን ነው? መጡብን እኮ እያለች እንግዲህ በዛ ሰዓት ነበረ የብሩክ ወንድም የተከሰተው ማለት ነው። የብሩክ ወንድም እንግዲህ አሁን ላይ ከማህሌትና ከዝና ታድጓቸዋል። ይህንን ነገር እንግዲህ ማህሌት እንግዲህ የብሩክን ወንድም በደንብ አርጋ ስለምታቀው በጣም ተደባዳቢና ኃይለኛ ሰው እንደሆነ እንዲሁም ደግሞ እስር ቤት ለረጅም ጊዜ እንደታሰረ ትነግረዋለች ለዝና ማለት ነው። ዝና እንግዲህ ነገሩን ቀስ ብሎ ወደኋላ ተመልሶ ማጣራት ፈለገ። እናም እንግዲህ አንተ ቆይ ሞገስንና ብሩክን አውቃቸዋለሁ ከድሮም ጀምረ ያልከው እና ታዲያ የዝናን ወንድም እንዴት አታውቀውም ብላ ስጠይቀው፣ ዝናም እንግዲህ እኔ እኮ ሞገስን ነው የማውቀው፣ ሞገስ ብሩክን ደግሞ በሞገስ ላይ ነው ያወቅኩት በማለት የሚመልስላታል። እናም እንግዲህ ስለ ሉላ ደግሞ እጅጉን በጣም ሉላ እኮ እኔን ገላኛለች እያለም እንግዲህ ሉላ ያደረገችውን ነገር ሁሉ በቁሜ እኮ ቀብራኛለች ገርላኛለች። እና እሷን እንግዲህ በህይወት አላቆያትም ቀብራታለው በቁሟ መቃብር ውስጥ ነው ማደርጋት። እያለም እንግዲህ ቀን ቀን ክላስ ታፍናት ውላለች፣ ማታ ማታ ደግሞ እኔ ጫወትባታለሁ እያለም እንግዲህ ለማህሌት ለሉላ ያለውን ጥላቻ አሁን ላይ እየተናገረ ይገኛል ማለት ነው። ሞገስ ሳይሆን ከኔ ተደበቀው ሉላ ነች ከኔ ተደበቀችው እያለም እንግዲህ አሁን አሁን ላይ እንግዲህ ለረጅም ጊዜ እንግዲህ ሉላን በመፈለግ ብዙ ጊዜያቶችን አስቆጥሯልና ተሰላሽቷል። ነገር ግን እጅ አልሰጠም። አሁንም ቢሆን ሞገስና ሉላን ያሉበትን ቦታ ማወቅና ማግኘት ይፈልጋል ዝና እናም እንግዲህ ማህሌትም ዝናን የራሷን ለማድረግ እንግዲህ እድሉን ተጠቀምበት እያለችም እንግዲህ አፋውታ ነበረ። እሱም እንግዲህ አንቺ እኮ አንዴኮ እድሉን ከሰጡሽ እኮ ለማውራት ዝም አትይም እኮ እያለ ከፍና ዝቅ አድርጎ ሙሽልቅ እያደረገ እያዋረዳትም ይገኛል ማለት ነው። ሰው እንዳልሆነችም በደንብ አድርጎ እየነገራትም ነበረ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ በዚህ ድራማ ላይ እንግዲህ ብዙ አስተማሪ የሆኑ ትምህርቶችንም እየተማርንም እያየንም እያገናዘብንም እንገኛለን። ይህንን ቻናል ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እናም እንግዲህ የብሩክ ወንድም ምሳሌንና ቅድስትን እንግዲህ አቅፎ ከሳማቸው በኋላ ምሳሌና ቅድስት ወደ ገበያ ሊሄዱ የነበሩትን እንግዲህ ወደ ቤት ይመለሳሉ ማለት ነው። አሁን ላይ እንግዲህ የብሩክ መጥፋት እጅጉን በጣም አሳስቧቸዋል። ብሩክ ከጠፋ እንግዲህ አራት ቀን አስቆጥሯል ማለት ነው። ነገር ግን የት ይሁን ምን ይሁን የሚታወቀው ጉዳይ የለም። በባለፈው ክፍል እንግዲህ እንደሰማነው የወንጀል ስራዎችን እንደሰራ ያው ከዝና ሰምተናል ማለት ነው። እነዛ የወንጀል ስራ እንዲሰራ ያደረጉትን ሰዎች እንግዲህ በእነሱ እጅ ወርቆ ይሆን? ምክንያቱም አድርስ ይዘኪድ የተባለውን እቃ እንግዲህ እሺ ይላችሁ ይሄዳሉ ብሎ እንግዲህ እቃውን ከተቀበለና ብሩን ከተቀበለ በኋላ ይዞ የሚሄደው እቃ እንግዲህ እጅጉን በጣም ህገ ወጥ የሆነ ስራ ስለሆነ ቆሻሻ ላይ ጥሎት እንደሄደ ስለተነገራቸው በእነሱ እጅ ወርቆ ይሆን? እነሱ አግተውት ይሆን? ምን ተፈጥሮ ይሆን? እንግዲህ ብሩክ የቲሁን የቲግባ አይታወቅም። አራት ቀን እንዳስቆጠረና ቤተሰብ እንግዲህ ሞገስም ሆነ ቅድስት እንዲሁም ደግሞ እንግዲህ አባዬሳ አባቴሳ እያለች እንግዲህ በጥያቄ እንግዲህ ቅድስትን ስታነዛትም እንግዲህ ተመልክተናል፣ ምሳሌን ማለት ነው። አሁን ላይ እንግዲህ ወንድምዬው ከእስር ቤት መጥቶ የብሩክ መጥፋት እጅጉን በጣም አሳስቦታል። ወደ ሞገስም ደውለው ነገራቶችን ለማጣራት ሞክረዋል። በመጀመሪያ እንግዲህ የብሩክ ወንድም ወደ ሞገስ ስልክ ሲደውል ዝና የደወለለት ነው የመሰለው። ነገር ግን ቅድስት ደውላ የብሩክ ወንድም እንደሆነና በቅድስት ስልክ ከተነጋገሩ በኋላ እንግዲህ ሞገስና የብሩኬ ወንድም አንድ ላይ ተገናኝተው እንዲያወሩ ተነጋገሩ። በተነጋገሩት መሰረት እንግዲህ አንድ ላይ ተገናኝተዋል። ነገር ግን የብሩክ ወንድም ከእስር ቤት ስለወጣ ብር እጄ ላይ የለምና ብር ያስፈልገኛል አለው። ሞገስም እንግዲህ የሉላ የቲኤም እንግዲህ በሉላ ቲኤም እንግዲህ ብር አውቶ እንዲሰጠውም አድርጓል ማለት ነው። በባለፈው እንግዲህ ኢቲኤም እንግዲህ ብር ከየት እንደሚያወጡ አንድ የዝና ወዳጅ እንግዲህ ነበረው። እሱም እንግዲህ ዋትሳፕ ላይ ደውሎ ብር በሉላ ኢቲኤም እንግዲህ ብር እንደወጣ ይነግረዋል ማለት ነው። እዛም አካባቢ በፍጥነት እንዲሄድ እንግዲህ ይጠቁመዋል። እናም እንግዲህ ሞገስና ዝና ተገናኝተዋል ማለት ነው። የብሩክ ወንድምም አለ። የብሩክ ወንድም እንግዲህ ኃይለኛና ተደባዳቢ ሰው እንደሆነ ከማህሌትም ሰምተናል ማለት ነው። እናም እንግዲህ የብሩክ ወንድም እጅጉን በጣም ሞገስ ሲፈራ ተመልክቶታል። ለምንድን ነው የምትፈራው? ራስን አጠንክር እንጂ ሲለውም ተመልክተናል ማለት ነው። አንተ እሱን ስለማታውቀው ነው ይገለኛል እያለ ሞገስ እንደተለመደው መሮጥን ፈልጎ ነበረ ነገር ግን ታዲያ እስኪ ወንድነቱን ይጠጋና ያሳየኝ ብሏል እንግዲህ የብሩክ ወንድም ማለት ነው የብሩክ ወንድም ለሞገስ አግዞ ይደባደብለት ይሆን እናም እንግዲህ ሞገስን ከዝና ያተርፈው ይሆን እንግዲህ ድራማው የክፍል ሰባ ሁለት እንግዲህ ሶስቱ አንድ ላይ ተፋጠው የብሩክን ወንድም አለፍ ብሎ ሞገስን አፈፍ ለማድረግ ሲል ዝና የብሩክ ወንድም እንግዲህ እጁን ደረቱ ላይ ጣል አድርጎበት ተፋጠው ተመልክተናል። ወንዶቹ እንግዲህ ተፋጠዋል። ምን ይፈጠር ይሆን? እናም እንግዲህ በጣም በየቀኑና በየጊዜው ልብ አንጠልጣይ የሆነ ድራማ እያየንም እየተማርንም እየተመለከትንም እንገኛለን ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ሞገስ እንግዲህ በዝና ዓይን ገብቷል ማለት ነው። ይህም እንግዲህ ያው በኢቲኤም ብር ባወጣበት አካባቢ እንግዲህ ቶሎ ሂድ ብሎት ጓደኛው በነገሮ መሰረት ነው። እናም እንግዲህ ለማህሌትም እንግዲህ አዲስ ነገር መፍጠር አለብሽ የብሩክ ወንድም ማን ነው? እንዴት ነው? እንዴት መጣ? መልአክ ነው ወይ? በዛ ሰዓት እንዴት ነው? እንዲህ አጋጣሚ ነው ሊባል ይቻላል ወይ? እኛ ወደ እነሱ እየሄድን እንዴት እሱ መሀል ሜዳ ላይ ይከሰታል? ከሰማይ ነው እንዴ የወረደው? እያለ እንግዲህ ነገራቶችን ተጠራጠሪ በደንብ እያለም ለማህሌትም ሲነግራት ተመልክተናል ማለት ነው። ማህሌትም እንግዲህ አሁን ላይ ቅድስት በባለፈው ያው ለፖሊስም ስላስ ያዘቻቸው ፈርተው ነበር ወደኋላ የተመለሱት ማለት ነው። እናም እንግዲህ ማህሌት ክስ ከሳለሁ ቤቴን እከራከራለሁ ንብረት እካፈላለው እያለችም ነበረ። አሁን ላይ ግን የብሩክ ወንድም መጥቷል። የብሩክ ወንድም ስለመጣ ሀሳቧን እስትቀይር ይሆን የሚለውን ደግሞ ሞገስና ዝና ምን ይሆኑ ይሆን? የምርም ግን የብሩክ ወንድም ለሞገስ ያግዝለት ይሆን ወይንስ እንደተለመደው ዝና ሞገስን ይጫወትበት ይሆን? ይህንን እንግዲህ ሁላችንም ሀሳብ አስተያየታችሁን በኮመንት ግምታችሁን አስቀምጡ። ከምሳሌ ድራማስ ምን እየተማራችሁ ነው የሚለውን ደግሞ እንግዲህ ድራማው እጅጉን በጣም ስለሚያማምር በኮመንት ሀሳባችሁን አጋሩን። በቀጣይ ክፍል እስክንገናኝ ድረስ ሞገስና ዝና ምን ደረጃ ይደርሱ ይሆን የሚለውን አብረን የምናይ ይሆናል። በቀጣይ ክፍል ለዛሬ የነበረን ቆይታ እንግዲህ ይህን ይመስል ነበረ። ይህንን ቻናል እንግዲህ በአጋጣሚ የምታዩትም ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር እያረጋችሁ አበረታቱኝ። ለምታበረታቱኝ እጅጉን በጣም አርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ባይ ባይ።